ክብር ለኢየሱስ ይሁን። እግዚአብሔር መልካም አምላክ ነው። የእግዚአብሔር ቃል በኢሳያስ 28 ላይ ያለ ቃል አያለው፣ አብረን እንመለከታለን ማለት ነው። ክብር ለኢየሱስ ይሁን። ሌላኛው በሚልኪያስ ምዕራፍ 3 ላይ ያለውን ቃል እናያለን። በዚህ ቃል ሳነሳ የሚታዩ ቃሎች በኢያሱ ምዕራፍ 9 እና ምዕራፍ 10 ላይ ሙሉ ክፍል የሚገልጥ ቃል ይኖራል ማለት ነው። እንደገናም ደግሞ በሁለተኛ ሳሙኤል ምዕራፍ አምስት ቁጥር ሀያ ላይ እሱም እንደዚሁ እየተዳሰሰ የሚታለፈበት ቃል ነው። ክብር ለኢየሱስ ይሁን እግዚአብሔር ትልቅ አምላክ ነው። እስቲ አብረን እንመለከታለን። ኢሳይያስ ምዕራፍ 28 ቁጥር አምስት በዚያን ቀን የሰራዊት ጌታ እግዚአብሔር ለቀሩት ህዝብ የክብር ዘውድና የጌጥ አክሊል ይሆናል በፍርድ ወንበር ላይ ለሚቀመጥም የፍርድ መንፈስን ሰልፍን ወደ በርም ለሚመልሱም ኃይል ይሆናል። ልብ በሉ እደግመዋለሁ። በዚያን ቀን የሰራዊት ጌታ እግዚአብሔር ለቀሩት ህዝብ፣ የቀረ ህዝብ አለ፣ ከብዙ ህዝብ የቀረ ህዝብ፣ የክብርን ዘውድ የጌጥን አክሊል ይሆናል። ያ ህዝብ የክብር አክሊል የጌጥ ዘውድ ይሆናል። በፍርድ ወንበር ላይ ለሚቀመጥም የፍርድ መንፈስን ሰልፍን፣ ወደ በርም ለሚመልሱ ኃይል ይሆናል። ሰልፍን ወደ በር ለሚመልሱ ኃይል ይሆናል ካለ በኋላ ቁጥር ሰባት እነዚህም ደግሞ ከወይን ጠጅ የተነሳ ይስታሉ። እነዚህ ከብዙዎች ጥቂት የሆኑት ህዝብ ናቸው፣ እግዚአብሔር የክብር ዘውድ አክሊል የሆናቸው። እዚህ ጋር ደግሞ አብዛኛዎቹ መግለጥ ይጀምራል። ቁጥር ሰባት እነዚህም ደግሞ ከወይነ ጠጅም የተነሳ ይስታሉ። ከሚያሰክር መጠጥ የተነሳ ይፋንናሉ። ካህኑ ነብዩም ከሚያሰክር መጠጥ የተነሳ ይስታሉ፣ በወይነ ጠጅም ይዋጣሉ፣ ከሚያሰክር መጠጥ የተነሳ ይፋንናሉ። በራዕይ ይስታሉ፣ በፍርድም ይሰናከላሉ። የሚሰቱትን ልብ ብላችሁ እያሰባችሁ ካህን ነብይ እያለ ነው። ማዕዱ ሁሉ ትፋትና ርኩሰትም ተሞልቷል። ንጹሕ ስፍራ እንኳ የለም። ምግቡም በርኩሰት ነው እየተበላ ያለው። እውቀትን ለማን ያስተምረዋል? ወይስ ወሬ ማስተዋልን ለማን ይሰጣል? ወተት ለተው ወይስ ጡጥ ለጣሉ ነውን? ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት ጥቂት በዚህ ጥቂት በዚያ ነው። ስርዓት በስተዋል ትእዛዝ በስተዋል በትዕዛዝ በስርዓት የሚቀየር መንፈሳዊ ህይወት፣ መንፈሳዊ ማንነት የለም። ክብር ለኢየሱስ ይሁን። በበዓድ አፍ በልዩም ልሳን ለዚህ ህዝብ ይናገራል። እርሱም እረፍት ይችናት፣ የደከመውን አሳርፉ፣ ይችም ማረፊያ ናት አላቸው። እነርሱ ግን መስማትን እንቢ አሉ። እረፍት ይች ነች፣ ከዚች ውጭ እረፍት የለም። ነገር ግን መስማትን እንቢ አሉ። መስማትን እንቢ አለ ሰው ደግሞ እረፍ ከተባለ ማረፍ አይችልም ይቅበዘበዛል፣ ማለት ነው። ክብር ለኢየሱስ ይሁን። ይሄ ቃል ያለንበትን ዘመን በግልጥ የሚያሳይ ቃል ስለሆነ ነው በትኩረት ትሰሙኛላችሁ። ስለዚህ ሄደው ወደ ኋላ እንዲወድቁ፣ እንዲሰበሩ፣ ተጠምደውም እንዲያዙ የእግዚአብሔር ቃል ትእዛዝ፣ በትእዛዝ፣ ትእዛዝ፣ በትእዛዝ፣ ስርዓት፣ በስርዓት፣ ስርዓት፣ በስርዓት፣ ጥቂት በዚህ ጥቂት በዚያ ሆነባቸው። ቃሉ ስርዓት ሆነባቸው። ቃሉ ትእዛዝ እንጂ ማንነታቸውን ለመቀየር በቃል ውስጥ ራሳቸውን ለመክተት ቃሉን ለራሳቸው ለማድረግ የሚፈልጉ አልሆኑም። ስርዓት ቆጣሪዎች ናቸው። በስርዓት የተጠመዱ ናቸው። በእሁድ ቀን ስርዓት አክባሪ ናቸው። በሆነ ፕሮግራም ቀን ስርዓት አክባሪዎች ናቸው። እነዚህ ስርዓት በስርዓት ትእዛዝ በትእዛዝ ጥቂት በዚህ ጥቂት በዚያ ወደኋላ ተመለሱ። የእግዚአብሔር ቃል ወጥመድ ይሆንባቸው ዘንድ ይላል። ልብ በሉ። ስለዚህ በኢየሩሳሌም ያለውን ሕዝብ የምትገዙ ፌዘኞች ሆይ የእግዚአብሔርን ቃል ስሙ። እናንተም ከሞት ጋር ቃል ኪዳን አድርገናል፣ ከሲኦል ጋር ተማምለናል፣ ሐሰትን መሸሸጊያችን አድርገናል፣ በሐሰትም ተሰውረናል፣ የሚትረፈረፍ መቅሰፍት ባለፈ ጊዜ አይደርስብንም ስላላችሁ፣ ሐሰትን መሽግ ነው ያደረጉት። ውሸት ውስጥ የሚደበቁ ብዙ ሰዎች አሉ፣ ታውቃላችሁ። ውሸት ደግሞ መደበቂያ አይሆንም። ክብር ለኢየሱስ ይሁን። ከሞት ጋር ቃል ኪዳን አድርገናል፣ ከሲኦል ጋር ተማመለናል ትላላችሁ። የተማማላችሁበት ሲኦል፣ ቃል ኪዳን ያደረጋችሁበት ሞት ይመጣል እያላቸው ነው። ይመጣል አይቀርም፣ ይመጣል እያላቸው ነው። እሺ እናንተም ከሞት ጋር ቃል ኪዳን አድርገናል ከሲኦል ጋር ተማምለናል። ሐሰትን መሸሸጋችን አድርገናል በሐሰትም ተሰውለናል። የሚትረፈረፍ መቅሰፍት ባለፈ ጊዜ አይደርስብንም ስላላችሁ መቅሰፍት በመጣ ጊዜ ሊደርስብን አይችልም። ከሞት ጋር ኪዳን አርገናል ከሲኦል ጋር ቃል ገብተናል። ስለዚህ የሚትረፈረፍ መቅሰፍት እኛን ሊያገኘን አይችልም። ልንሞት አንችልም እያሉ ናቸው። እነዚህ የእግዚአብሔር ቃል ወጥመድ የሆነባቸው የእግዚአብሔር ቃል ስርዓት በስርዓት የሆነባቸው ተመልከቱ። ቁጥር 16 ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይ ለመሰረት አስቀምጣል የተፈተነውን የከበረውን መሰረቱ የጸናው የማዕዘን ድንጋይ የሚያመን አያፍርም። አሁን አስቀመጠላቸው። የማዕዘን ራስ በዚህ ካመናችሁ አታፍሩም፣ አትሸማቀቁም ብሎ አስቀመጠላቸው። አሁን ለብዙዎች እየተነገረ ያለ ቃል ነው። ከብዙዎች ጥቂቶቹ ደግሞ ይህንን የመሠረቱን ድንጋይ አምነው ላለማፈር፣ ላለመውደቅ፣ ላለመሞት በዚህ ቃል ስር ራሳቸውን ዲፔንድ አድርገዋል። ክብር ለኢየሱስ ይሁን። ቁጥር 17 ለገመድ ፍርድን ለቱንቢም ጽድቅን አድርጋለሁ። በረዶም የሐሰትን መሸሸጊያ ይጠርጋል። ዎችም መሰወሪያን ያሰጥማሉ። ከሞት ጋር ያደረጋችሁት ቃል ኪዳን ይፈርሳል። አይቀርም፣ ይፈርሳል፣ ይፈርሳል። ከሲኦል ጋር የተማማላችሁበት መሐላ አይጸና። የሚትረፈረፍ መቅሰፍት ባለፈ ጊዜ ትረግጡበታላችሁ፣ ባለፈም ጊዜ ይወስዳችኋል። ማለዳ ማለዳ፣ ቀንና ሌሊት ያልፋል። ወሬንም ማስተዋል ድንጋጤ ይሆናል። ሰው በእርሱ ላይ ተዘርግቶ ቢተኛ አልጋው አጭር ነው። ሰውም ሰውነቱን መሸፈን ቢወድ መጎናጸፊያ ጠባብ ነው። ቁጥር 21 እና 22 ከዚህ ቃል ነው የምነሳው። እግዚአብሔርም ስራውን ማለትም እንግዳ ስራውን ይላል። አድራጎቱን ማለትም ያልታወቀውን አድራጎት ዘንድ በፕራሲም ተራራ እንደነበረ ይነሳል፣ በገባውን ሸለቆ እንደነበረ ይቆጣል። አሁንም በምድር ሁሉ ላይ የሚጸናውን የጥፋት ትእዛዝ ከሰራዊት ጌታ ከእግዚአብሔር ዘንድ ሰምቻለሁና እስራት እንዳይጸናባችሁ አታፊዙ። አድምጡ፣ ድምጼን ስሙ፣ ልብ አድርጉ፣ ንግግሬን ስሙ ይላል ክብር ለኢየሱስ ይሁን። እግዚአብሔር ትልቅ አምላክ ነው። ምን ያለ ቁጥር 21 ላይ እግዚአብሔር ስራውን ማለትም እንግዳ ስራውን በበዓል ፕራሲም ተራራ ላይ እንዳደረገው ያደርጋል አድራጎቱን ማለትም ያልታወቀውን አድራጎቱን ያደርግ ዘንድም በፕራሲም ተራራ እንደነበረ ይነሳል በገባኦን ሸለቆ እንደ ነበረ ይቆጣል ብሎ ይነግረናል። እግዚአብሔር እንግዳ የሆነውን ስራ እንደሚሰራ ይነግራቸዋል። እግዚአብሔር በተለመደ መንገድ አይደለም የሚመጣው፣ ድንገት ይገለጣል። ሲገለጥ ግን በጠበቅነው በለመድነው መንገድ እግዚአብሔር መጥቶ አያውቅም። ብዙ ጊዜ እስራኤላውያኖች ለአደጋ የሚጋለጡት እግዚአብሔርን በለመዱት አቅጣጫ እንደሚመጣ በእርግጠኝነት አምነው ስለሚጠብቁት የዛኔ ከእግዚአብሔር ጋር መገጫጨት መተላለፍ ይሆንባቸዋል። ብዙ ጊዜ መጽሐፍ ቅዱስን ስትመለከቱ እግዚአብሔር የማይለመድ አምላክ እንደሆነ ይናገራል። ይሄ የማይለመደው አምላክ ደግሞ ሁልጊዜ ሲገለጥ እንግዳ በሆነ ስራ ነው፣ ባልታወቀ አደራረጉ ነው። በተለመደ መንገድ መጥቶ አያውቅም እግዚአብሔር። መጽሐፍ ቅዱስን ስታጠኑት በተለመደ ነገር ተደጋግሞ የመጣ ነገር የለም እዘበር ሲገለጽ እንግዳብ በሆነ ባልታወቀ አደራረጉ ሰዎች ባለመዱበት መንገድና አቅጣጫ ይመጣል። ሰው ደግሞ ትልቁ ችግሩ መለመድ ወመልመድ ይወዳል። አፈጣጠራችን ነው የምን ለምድተደርገን ስለተፈጠረን ከምትኖሩባት ኢትዮጵያ ምድር አንድ ሰው አውጥቷችሁ በተለየ እናንተ ልታውቁት በማትችሉት አገር ላይ ቢያስቀምጣችሁ ለጥቂት ጊዜ እንግዳ ትሆናላችሁ። ከተወሰነ ጊዜ አእምሮ አእምሯችሁ ከተወሰነ ጊዜ በኋላ ይለምዳል። ሰው እንዲለምድ ተደርጎ ተፈጥሯል። ከዚህ የተነሳ ታውቃላችሁ፣ እግዚአብሔርንም ልክ እንደዛው ተደጋጋሚ የእግዚአብሔርን ቃል መስማት ሲጀምር ተደጋጋሚ ወደ ቤተ ክርስቲያን መምጣት ሲጀምር እግዚአብሔርን ለመለመድ ይቃጠዋል ማለት ነው ሰው እግዚአብሔር ደግሞ የማይለመደው አምላክ ስለሆነ በአደራረጉ እንግዳ ሆኖ ነው የሚመጣው፣ ድንገት። ክብር ለኢየሱስ ይሁን። በበዓል ፕራሲም ላይ እንዴት ነው ይህንን የበዓል ፕራሲም ቃል ጠቅሶ በዚህ በኢሳይያስ 28 ቁጥር 21 ላይ እንዴት ሊናገራቸው ፈለገ? እግዚአብሔር እስራኤላይኖችን በዓል ፕራሲም ላይ ቅድም የጠቀስኩላችሁ ሁለተኛ ሳሙኤል ምዕራፍ አምስት ቁጥር 20 ላይ ዳዊት በመጀመሪያ የነገሰበት ስፍራ ነው። ሰላሳ ዓመቱ ነበር። ከዚህ የተነሳ ዳዊት እንደተቀባ ፍልስጤማኖች ሰሙ። ፍልስጤማኖች አዳመጡና ዳዊትን ለማጥቃት ፍልስጤማኖች ጦራቸውን ይዘው መጡ። ስለዚህ ዳዊት በእግዚአብሔር ፊት ቀረበና ልውጣነ ብሎ ጠየቀ። እግዚአብሔርን የጠየቀበት ስፍራ ነበር። እግዚአብሔር አምላክ ተገለጠና ውጣ አለው ለውጊያ ጦር አለኝ ብሎ አልወጣም። ሰይፍ ታጠቅ ያለው ጦር ይዣለው ብሎ ስልት አለኝ የረጅም ጊዜ ልምድ አለኝ ብሎ አይደለም የወጣው። አሁንም ለሚዋጋበት ውጊያ እግዚአብሔርን ጠየቀ። እግዚአብሔርን ማምላክ መለሰለት፣ ውጣ አለው። ክብር ለኢየሱስ ይሁን። ከዛ በኋላ በወጣ ጊዜ እጅግ ዳዊት እነዚህ የመጡበትን ጠላቶቹን አሸንፋለሁ የሚል ግምት አልነበረው። እጅግ ቁጥራቸው ብዙ ነው። ከዚያ የተነሳ እግዚአብሔር ተገልጦ ተገልጦ ጠላቶቹን ሲበቀልና ሲመታ ዳዊት እንዲህ አለ። በበዓል ፕራሲም ተራራ ላይ እግዚአብሔር ውሃ ግድብን እንደሚያፈርስ ጠላቶችን አፈረሳቸዋል። እግዚአብሔር የቀደመበት ነገር እንዲህ ነው። ግድብ በቀላሉ የሚፈርስ አይደለም፣ በቀላሉ አይፈርስም። ግድብ ግድብ ሲገደብ በቀላሉ የሚፈርስ አይደለም። እነዚህም በዳዊት ላይ ዘምተው የነበሩ ጠላቶች እጅግ በቀላሉ የሚፈርሱ አይደሉም። በጦር የሚበተኑ አልነበሩም። በቀስት የሚፈርሱ አልነበሩም። እግዚአብሔር ተገለጠና የዳዊትን ጠላቶች አፈረሳቸው። ለምን? ዳዊት እግዚአብሔርን ስላስቀደመ። ስለዚህ በበዓል ፕራሲም ተራራ ላይ እግዚአብሔር ጠላቶቼን ውሃ ግድብን እንደሚያፈርስ አፈረሳቸው። ውሃ ግድብን ካፈረሰ ግድብ ከእንደገና ግድብ ሆኖ መቆም አይችልም። የተሰባበረውንም ድንጋይ ጠራርጎት ነው ይዞት የሚሄደው። ክብር ለኢየሱስ ይሁን። የተጠቀመበትን ቃል እያሳየኋችሁ ነው። እንደገናም ደግሞ በገባኦን ሸለቆ እንደነበረ ይቆጣል። እግዚአብሔር ገባኦን ሸለቆ ላይ ተቆጥቷል። ገባኦን ላይ ገባኦን ላይ ትልቅ ውጊያ ተካሂደዋል። ኢያሱ ምዕራፍ ዘጠኝና ምዕራፍ አስርን ስትመለከቱት ስለ ገባኦን ይናገራል። እነእያሱ ዮርዳኖስን ከተሻገሩ በኋላ እያሪኮ ትልቋን እያሪኮ ጥለው ጋይነን ጥለው ብዙ አገሮችን እያሸነፉ ሲመጡ በኢየሩሳሌም የነበሩ ነገስታቶች አምስት ነገስታቶች የኬብሮን ንጉስ፣ የኢየሩሳሌም ንጉስ አምስት ነገስታቶች እያሱ እንደመጣ አወቁና በገባኦን የነበሩ ሰዎች ደግሞ ከነ እያሱ ጋር ቃል ኪዳን ስላደረጉ ገባኦንን መጡና ከበቧት። እነዚህ አምስት ነገሥታት የገባኦን ሰዎች ደግሞ ከነኢያሱ ጋር ያደረጉበት ቃል ኪዳን ምንድነው? እግዚአብሔር ያደረገውን ተአምራት ሰምተዋል። ኢያሪኮ የምትባሏ ትልቋ ከተማ ሊቋቋሟቸው አልቻለም ነበረ። ስለዚህ ይህንን ስላዳመጡ እኛም ልንቋቋማቸው አንችልም አሉ። ገባኦን ታላቅ ከተማ ነች፣ ታላቅ አገር ነች። ከዚህ የተነሳ በነበሩበት የነበሩት ሰዎች ነገስታትና ሽማግሌዎች ማድረግ ያለብን ከነዚህ ሰዎች ጋር ስምምነት መስማማት ነው ያለብን። በመስማማት ነው ልንተርፍ የምንችለው፣ ነፍሳችንን ልናተርፍ የምንችለው በመስማማት ነው። ከነዚህ እግዚአብሔር ከላካቸው እግዚአብሔር ከነሱ ጋር ሆኖ ከሚዋጋላቸው ሰዎች ጋር በመዋጋት ነፍሳችንን አናተርፍም። በመስማማት ነው ነፍሳችንን ልናተርፍ የምንችለው። ስለዚህ ከእነሱ ጋር መስማማት አለብናል። ሽማግሌ ውስጥ መካከሉ ገሊላ ላይ ነው ያሉት። እነ ኢያሱ ገባውን ደግሞ ቅርብ ነች፣ የረዥም ቀናት መንገድ አይደለችም። ከዚህ የተነሳ አሮጌ ድርቆሽ፣ የቆየ የደረቀ ድርቆሽ፣ እንጀራ፣ አሮጌ ጫማ ለበሱ፣ ብልጠት ተጠቀሙ። ወደ እነያሱ ሄዱ። እኛ ከየት መጣችሁ አላቸው። ከሩቅ አገር ነው የመጣ ነው። እግዚአብሔር አምላክ እናንተ ላይ በእናንተ ላይ ሆኖ የሚያደርገውን ተአምራት ሰምተናል ከግብፅ ምድር ካወጣችሁ ሰዓት ጀምሮ። ስለዚህ ከእናንተ ጋር ስምምነት ለማድረግ ቃል ኪዳን እንድትገቡልን ነው አሏቸው። ይኸው ከሀገራችን ስንነሳ ጫማችን አዲስ ነበረ። የመንገዱ ርቀት ብዙ ቀናቶች ከተጉዘንበት ስለነበረ ጫማችን አረጀ። ትኩስ እንጀራ ነበር የያዝ ነው ስንነሳ፣ ከሀገራችን መንገዱ ሩቅ ስለነበረ እንጀራችን ሻገጠ፣ ደረቀ። ይኸው እንደምትመለከቱት እኛ ባሪያዎቻችሁ ብለው ነው ያሏቸው። በእስራኤል ውስጥ የነበሩ አለቆች፣ ኢያሱም ሽማግሌዎችም ቃል ኪዳን ገቡላቸው ከሩቅ አገር የመጡ መስሏቸው።